ጥጋብ እጅግ በጣም ክፉ ነው። የሰዶም ሰዎች እንዳልኳቸው የተቀጡት በምንድነው? በጥጋብ ነው። ዝሙት የሚወለድ ከምንድን ነው? ከጥጋብ። ብዝሃ እፀው ያስተናድዶ ለእሳት፣ ወብዝሃ መብል ያስተናድዶ ለፍቶት። እንጨት የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል እንጨት በጨመርን ቁጥር እሳቱ እንደሚጨምረው መብል ስንጨምር ዝሙት ይጨምራል ማለት ነው። ይሄ ነው። ከተራበሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም፣ ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። ስለዚህ የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው መብል በሉ። ሲበሉ አንድ ሴት አልበቃቸዋለ፣ ለሴቶቹ አንድ ወንድ አልበቃቸዋለ። ሴቶቹ ሰባት ወንድ አንዲት ሴት በቅዱስ መጽሐፍ እንደተጻፈ መሬት አፍ አውጥታ እስከምትከስ ድረስ ከወንድና ከሴት ጋር ብቻ ሳይሆን ከመሬት ጋር ዝሙት እስከሚፈጽሙ ድረስ እንደ ባዝራ እንደ ፈረስ ልጅ እናቱን እናት ልጇን ዝምድና እስኪፈርስ ድረስ ያደረሳቸው ምንድነው ምትሉ፣ ጥጋብ። ንፍር ውሃ አምጥቶ በሰማይ ሰባት መስኮት በምድር ሰባ ከፍቶ መሬትን እግዚአብሔር በፈላ ውሃ ቅቅል አድርጎ የጨረሰ በምንድነው? በጥጋብ ነው። በሰዶም ሰዎች ቅድም እንደነገርኳቸው የሰዶም ኃጢአቷ ይሄ ነው፣ ጥጋብ፣ እንጀራን መብላቷ፣ መዝለሏ፣ ማረፏ፣ እረፍት ማብዛቷ ዝሙትን ወለደ። ዝሙት ከምን ይወለዳል ካላችሁኝ፣ ከጥጋብ ይወለዳል። ሶበ ይጠፍ እሳት ይከውን ሐመደ። እንጨቱን ስንቀንሰው እሳቱ ይጠፋል፣ ነበልባሉ ይበርዳል። ነበልባሉ ሲበርድ አመድ ይሆናል። መብል ሲቀነስ የዝሙት እሳት ይጠፋል። ከማዊ ላልተመልከቱ ዘይሃት ፅፃ ለመብል ያስየስላ ለፍቶቱ መብልን የሚቀንስ ሰው እሳቱን ማጥፋት የፈለገ ሰው እንጨት መቀነስ እንዳለበት የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም። ማለት ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። ይህንን ነው የሚናገረው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ሌላ ጥጋብ ምን ያመጣል? ጥጋብ ልብን ያጨልማል። መብል ሲበዛ ልብ ይጨልማል። ደመና ጽባህ ይሰውሮ ለስርቀጠ ፀሐይ። የማለዳ ደመና የፀሐይን ብርሃን ወይም ደግሞ የፀሐይን ጨረር ወይም የፀሐይን መውጣት ይጋርዳል። ብዝሃ መብል ይገልዎ ለልቡና። መብል ማብዛትም ልቡናን ያጨልማል። ይለ ቅጥነተ ህሊና ይጠፋል። ሰው አጥንቶ የማይዝበት ምክንያት፣ ቃል እግዚአብሔር በልቡ የማያድርበት ምክንያት እውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ እውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ኮዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበ ቀላሎች ናቸው። ልበቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ድፍንም ያደረጋቸው አሁን እዚህ አሁን ከበድ ያለ ነገር ብጀምር ሁሉም ሰው ሚስትረ ሥላሴ ቢሰንስ ይባል ምስጢረ ሥጋ ሲጀምር ልህት እንዲው ታሪክ ታሪኳ ስትመጣ ያችን ባይሆን ትሰማላችሁ፣ አይደለም ቀለል ቀለል ያለች ትምህርት ስትሆን ያችን መስማታችሁ። እግዚአብሔር የተመሰገነ ነው። አሜን በሉ እንጂ እንጂ ሌላው ላይ አይንቅልፍ ነው። ለምንድን ነው መመርመር ያቃተን? አሁን እኮ የሚገርማችሁ እኮ ሰው እያመሰገነ መስሎ ቢረግመን ራሱ አንሰማውም። ሰው እኳ ይሰማም። አሁን ይንቀልፍ ይሉት ራሱ የሚሰማ አይመስለኝም። አይመረምርም ቀጥነታኝ ነው ይውላችሁ ሲበላ ሆዱ ወፍራም ስለሆነ አይምሮውም ወፍራም ነው ቀጭን አይደለም አይሰማም መመርመር አይቻለውም ረቂቅ ነገር አይረዳውም አይጠጋውም እያልኳችሁ አይሆንም ሰው ካልጾመ ልቡ ይጨልማል ልቡ ይጨልማል ስለዚህ ምንድ ነው የሚለው መሰላችሁ ይሄ ምንድ ነው የሚባለው የጎሰቆለ ወይም ትቢያ የሞላበት መስታወት ይርየሆ ለገጸ ብሲ ድሙነ ይላል ወግሪስ ይውላችሁ። ምን ማለት ነው መሰላችሁ? ይ ትቢያ የሞላበት መስታወት የቀዩን ሰው ፊትም እንኳን ቢሆን ጥቁር ያደርገዋል። ለል ትምክቱ ጥቁርን ያደርገው ልክ እንደዚህ ሁሉ ብዝሃ መብል ያለጥ ያጸልሞ ለልቡና መብል ማብዛትም እንደዚህ አድርጎ ልብን ያጨልመዋል ይላል። ስለዚህ የእውቀት ማነስ አጥንቶ ያለመረዳት፣ ነገሮችን ያለመመርመር፣ አስተዋይ አለመሆን የሚመነጨው ከመብል ብዛትና ከጥጋብ ነው። ማለት ከጥጋብ ብዛት ነው። አጥንተን የምንረሳ ምን ሆነ? ለዚያ ነው ትጋት የሚጠፋው፣ በጥጋብ በጥጋብ ምክንያት ነው። ቁሞ መጸለይ፣ ተግቶ ማስቀደስ፣ ነጋ ለኪዳን መሸለ ቁርባን ማለት የሚቀረው በምንድን ነው? በጥጋብ ነው። ተመልከቱ። ስጋሁ ለፀዋሚ እይትካህሎ ከመይኑም ኩላ ሌሊተ፣ መጽሐፈ መነኮሳት የሚለው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም የሚለው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለም። ትጋት የሚወለደው ከጾም ነው። ሰንፍና እንቅልፍ የሚወለደው ከመብል ነው። መብል የቀነሰ ሰው ምን ያደርጋል መስላችሁ? እሱ ልቡና ሁሉ ትጉህ ነው። ሰውነቱ ሁሉ ሸካፋ ነው። ንዝላል አይደለም። ስለዚህ ሰው ተግቶ መጸለይ ይቻለው ዘንድ ምን ማድረግ አለበት? መጾም ይጠበቅበታል። ጥጋብ ደግሞ ባንጥሉ ልብን ያጨልማል። እሱ ብቻ አይደለም፣ ምድረ ወፃ ይላል። ተመልከቱ፣ ያበቁል አስዋከ ጭንጫ መሬት እሾህ ያበቅላል። ተመልከቱ፣ ልቡናው ለስሱ ይላል ተመልከቱ። የስስታም ሰው ልቡናም ክፋትን ያበቅላል ይላል ክፋት የሚበቅለው ከጥጋብ ነው፣ ይሁላችሁ ዝሙት ይበቅላል አልኳችሁ፣ ስንፍና ይበቅላል አልኳችሁ። ድንቁርና የሚበቅለው ራሱ ከምንድን ነው? ከጥጋብ ነው። ሰው አላዋቂ የሚሆነው በጥጋብ የተነሳ ያለ መጠን በመብላት ያለ መጠን የሚበላ ሰው እውቀት የለውም ፈጽሞ። ስለዚህ ትጋት የእውቀት ምንጭ ነው። ረሃብ ደግሞ የትጋት ምንጭ ነው። ጥጋብ የእንቅልፍ ምንጭ ነው። እንቅልፍ ደግሞ የድንቁርና ምንጭ ነው። መብል ባለበት ትጋት የለም። ትጋት በሌለበት እውቀት የለም። እውቀት የሚሰበሰበው በትጋት ነው። ንብን ዋ ተኝታ አይደለም ያን ሁሉ ማር የምትሰበስበው ተግታ ነው፣ ወታ ወርዳ ነው። ስለዚህ ተመልከቱ ንብ ማርን እንደምትሰበስብ ማር ቃለ እግዚአብሔር የሚሰበሰበው በትጋት ነው፣ በታምር አይደለም። ግርማ ልኩ ሁንስ እንዲሁ የማይገባ ነገር ልናገር ነው